ሰላም ጤና ስጥልን። በመላው ዓለም የምትገኝ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የጥቅምት 26 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ከትናንት በስቲያ በኦሮሚያ ክልል አርሲ ዞን መርቲ ወረዳ ተጨማሪ አምስት ምዕመናን መገደላቸው ተገልጿል። ሰሙታላችሁ። አፋብሃ ሚኒሊክ እዝ አዳዲስ ድሎችን ባገኘበት አውደውጊያ ከተሞችን እየተቆጣጠረ መሆኑ ተነግሯል። ዝርዝር የግንባር መረጃዎችን ይዘናል። የአማራ አጽመ ርስቶች ጉዳይ የመታገያ አጀንዳው መሆኑን የገለጸው አፋብሃ በላይ እዝ ከሌሎች ኢትዮጵያውያን ጋር መስራት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 ከትናንት በስቲያ በኦሮሚያ ክልል አርሲ ዞን መርቲ ወረዳ ተጨማሪ አምስት ምእመናን መገደላቸው ተገለጸ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከትናንት በስቲያ አምስት ምእመኖቼ ተገድለውብኛል ብላለች። በአርሲ መርቲ ወረዳ የሚኖሩ አምስት ኦርቶዶክሳውያን ተገድለዋል፣ ሶስት ምእመኖቼ ታግተው ተወስደዋል ነው ያለችው። ግድያውና እገታው የተፈጸመው ከትናንት በስቲያ ጥቅምት 24 2018 ዓ ም ከቀኑ ስድስት ሰዓት ጋዶ ቀበሌ ነው ብላለች። አምስት ምእመናን የእርሻ ስራቸውን አጠናቀው ምሳቸውን እየበሉ ባሉበት ጊዜ ነው በ ታጣቂዎች በተከፈተባቸው ተኩስ እየተገደሉት፣ ስትል አክላለች። ስርዓተ ቀብራቸው በአቦምሳ ከተማ በሚገኘው በደብረ ገነት ትንሣኤ ብርሃን መድኃኒዓለም ቤተ ክርስቲያን እንደተፈጸመ ገልጻለች። የታገቱት ሶስት ምዕመናን እስካሁን የደረሱበት እንዲሁም ያሉበት ሁኔታ አይታወቅም ብላለች። ይህን የምዕመናኑ የግድያና የአፈና ተግባር ከሰሞኑ በሀገረ ስብከቱ እንደነበረው ሁሉ ተባብሶ የቀጠለ ነው ያለችው ቤተ ክርስቲያኗ በተለይም ላለፉት ሁለት ዓመታት የገጠር ቀበሌውና በውስጡ የሚኖሩ ምዕመናን ከስጋት ነጻ ሆነው ኖረው አያውቁም ስትላሳውቃለች በያዝ ነው የጥቅምት ወር ብቻ አሁኑን ሳይጨምር 2ምስት ምእመናን መገደላቸው ተገልጿል። ይህም በአንድ ወር ውስጥ ብቻ በዞኑ በተለያዩ ጊዜያትና ቦታዎች ላይ ተገደሉ ኦርቶዶክሳውያንን ቁጥር ሰላሳ ያደርሰዋል። ግድያው መንግስት መር መሆኑን ጉዳዩን የሚከታተሉ አካላት እየገለጹ ሲሆን ነሽ መልስ አብዲሳ አማራንና ኦርቶዶክስን እንዲያመናምንላቸው ያሰማሩት የሸኔ ቡድንም አላማቸውን እያሳካላቸው ነው። ይህን ግዳጅ የጨረሰ የቡድኑ አካልም ወደ ከተማ መጥቶ ስልጣንና ገንዘብ እንደሚሰጠው ተመልክተል። ተነስተናል። በመሆኑም ከየትኛውም አቅጣጫ ያለ አማራና ኦርቶዶክሳዊ የብልጽግናው አገዛዝ ይደርስልኛል በሚል ተዘናግቶ ከመቀመጥ ራሱን አደራጅቶ መጠበቅ እንዳለበት እየተመከረ ነው። አፋብሃ ሚኒሊክ እዝ አዳዲስ ድሎችን ባገኘበት አውደ ውጊያ ከተሞችን እየተቆጣጠረ መሆኑ ተነገረ። አፋብሃ ሚኒሊክ እዝ በዘመቻ አባናደው የተገኙ ድሎችን አስጠብቆ አዳዲስ ድሎችንም እያስመዘገበ ቀጥሏል። በሰሜን ወሎ ዞን ወረዳዎችና ታዳጊ ከተሞች ኮን ስታይሽ ሐሙሲት፣ አሁን ተገኝ ቀበሮ ሜዳና ሌሎች ታዳጊ ከተሞች በሚኒሊክ እዝ ቁጥጥር ስር ገብተዋል። እነዚህ ድሎች እየተመዘገቡ ያሉት አዲስ በተደራጀው በኮሩ ሰብሳቢ በሻለቃ ሀብቴና በወታደራዊ አዛዡ አርበኛ ተመ ማስገን አለባቸው የሚመራው የደጋው መብረቅ ኮር አሃዶች ሲሆን የዞብላምባ ክፍለ ጦር አህድ የሆነችው አምስተኛ ሻለቃም የበኩሏን ጉልሚና እየተጫወተች ትገኛለች። ተጋድሎ ተጠናክሮ የቀጠለ ሲሆን ዳውንት ወረዳ ሙሉ ለሙሉ በፋኖ ቁጥጥር ስር ነው። ደላንታ ወረዳ ከወረዳ መቀመጫው ወገል ጤና ከተማ ውጭ ሙሉ ለሙሉ በፋኖ ቁጥጥር ስር ነው። በቄትና ጋሸና ከከተሞቹ ውጭ ያሉ ቀበሌዎች መቶ ፐርሰንት በሚኒሊክ እዝ ቁጥጥር ስር ናቸው። ሌሎች ቁልፍ ወታደራዊ ቦታዎችም በቅርቡ በቁጥጥር ስር የሚውሉ ይሆናል ሲል ገልጸዋል ከዘመቻ አባናደው በድል መጠናቀቅ በኋላ በርካታ ቁጥር ያለው እግረኛና ኮማንዶ ሰራዊት ወደ ቤተ አማራ በማስገባት በመካናይዝድና በአየር ኃይል በጀትና በድሮን ታግዞ በሙሉ አቅም ወደ ማጥቃት የገባውን ሰራዊት ምሽግ ለቆ ወደ ፋኖ ቀጠናዎች እንዲገባ በማድረግ በአውደ ውጊያ ሙትና ቁስለኛ በማድረግ ብሎም በመማረክ ከአውደ ውጊያ ውጪ በማስኮብለል ብትንትኑን እያወጣ ነው እንገኛለን ሲል ገልጸዋል ብልጽግና በሰሜን ወሎ ዞን መርሳ ከተማና ደቡብ ወሎ ዞን ሐይቅ ከተማ ምስራቃዊ ቀጠናዎች እስከ አፋር አጎራባቸው አካባቢዎች ባለፉት አምስት ቀናቶች ከባድ ማጥቃት ቢያደርግም በምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር በኮሩ ወታደራዊ አዛዥ አርበኛ ደባሽ መምሬና በኮሩ ዘመቻ አርበኛ ኢንድሬስ ጉድሌ አጋፋሪነት አይቀጡ ቅጣት ቀጥተው አሳፍረው በዘረራ ቀጠናውን ለቆ እንዲወጣ በማድረግ ታላቅ ድል አስመዝግበዋል። በተመሳሳይ ከጋሸና ከተማ በቅርብ ርቀት በተደረገ ውጊያ ስምንት ያገዛዙ ወታደሮች ሲገደሉ አስራ አምስት ወታደሮች መቁሰላቸው ተሰምተዋል። ውጊያው የተካ የሚካሄደው ትልቅ ወታደራዊ ጠቀሜታ እንዳላት ከሚነገርላት ከጋሸና ከተማ ወደ ወልዲያ መውጫ መጨረሻ ካሉ መንደሮች መካከል አንዱ በሆነው ጥምጥማት ተብሎ በሚጠራው አካባቢ ላይ መሆኑ ተረጋግጧል። በዚህ ስፍራ ዛሬ ጥቅምት 25 2018 ዓ ም በኩለ ቀን በኋላ በተደረገ ውጊያ የአገዛዙ ብልጽግና ኃይል ከባድ የሆነ የሰብአዊና ቁሳዊ ኪሳራን ሲከናነብ፣ አንጻሩ ደግሞ የፋኖ ኃይል በውስን ኃይል ትልቅ ድል ያስመዘገበበት አውደ ውጊያ ሆኖ አልፈዋል። በቅርቡ የደጋው መብረቅ ኮርን መስርተው በሚኒሊክ እዝ ስር ከተካተቱት ክፍለ ጦሮች መካከል አንዱ የሆነው ደጀን ክፍለ ጦር ጥምጥማት ላይ በወሰደው እርምጃ ስምንት የጸረ አማራው ብልጽግና ቡድን ወታደሮች ሲገደሉ አስራ አምስት ወታደሮች ደግሞ መቁሰላቸውን የእዙ ህዝብ ግንኙነት መምሪያ አሳውቋል። በውጊያው ሙትና ቁስለኛ ከተደረጉት ወታደሮች በተጨማሪ ሶስት የሚሊሻ አባላት ከነ ሙሉ ትጥቃቸው ተማርከዋል። ይበ እንዲህ እንዳለ የአፋ ባህ ደቡብ አማራ ቀጠና አሳምነው እዝ አጼ ዘረ ያቆብ አንደኛ ኮር ከአጼ ይኩኖ አምላክ ክፍለ ጦር ና ከናደው ክፍለ ጦር በተውጣጡ የአሳምነዋን ቴሮሪስቶች ከሁለቴና ከዛም በላይ በተጠና ልዩ ኦፕሬሽን የመቶ አንደኛ አየር ወለድ ኮማንዶ በሁለት መኪና ሆኖ ከሬማ ተነስቶ ወደ መራ ቤቴ በመጓዝ ላይ ያለ በአገሪቱ ቁማባ ቀበሌ ላይ በደፈጣ ውጊያ አይቀጡ ቅጣት ተቀጥቷል። የአብይ አህመድ ጦሩ በመራ ቤቴ አውራጃ ከተለያዩ ቦታዎች ጡት ቆራጩን አረመኒያዊ ኃይል በማምጣት ያላሰበው የጦር ስልት የለም። ሆኖም ግን የአጼ ዘራ ያቆብ አንደኛ ኮር የአጼ ኩኖ አምላክ ክፍለ ጦርና ከናደው ክፍለ ጦር በወሰዱት የደፈጣ እርምጃዎች እየተቀጣ ይገኛል። በሌላ ዜና የአብይ አህመድ ጡት ቁራጩ ኃይል በኤፍራታ ግድም ወረዳ በዚህ ሳምንት በይፋ የኦሮሚያ ባንዲራ በማውለብለብ ከአጣየክ ከተማ ተነስቶ ወደ በርግቢ ካምፖ በመግባት ጥቅምት 24 2018 ዓ ም አሳምነው እዝ የአጼ ዘረ አንደኛ ኮር የሰባት ለሰባ ክፍለ ጦር ፋኖች ይገኛሉ በተባለው ቦታ በሰራባ ወርዶ ቁንዲ በምትባል ቦታ ዘልቀው በመግባት በማህበረሰቡ ላይ ዲሽ ቃለ ሶስት ሰዓት ያህል በመተኮስ ላይ ያለ የአሳምነው አናብስቶች በወሰዱት የምላሽ ጥቃት ራሱን ለማዳን ወደ መጣበት እንዲመለስ ተደርጓል አድርጓል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር ጎንደር የበጋሻው ክፍለ ጦር የፋሲለደስ ብርጌድ ትናንት ጥቅምት 25 2018 ዓ ም ከጠዳና ጎንደር ከተሞች ተውጣጦ በሌሊት መረጃ አጥፍቶ ወደ ቀጠናው የገባው የአገዛዙን ጡት ቆራጭ ኃይል ልዩ ስሟ ወይንየ ላይ ተመቶና ተዋርዶ ተመልሷል። አገዛዙ አሁን ላይ ቀቢሰ ተስፋ አድርጎ በሌሊት ማጥቃትን እየተጠቀመ ቢገኝም ከሞትና ከሽንፈት ግን መዳን አልቻለም። በተመሳሳይ ተመሳሳይ ዜና ቡርቧክስ ቀበሌ ላይ የጎንደር የበጋሻው ክፍለ ጦር አሀድ የሆነችው ቃኘው ብርጌድ በቀጠናው ለመንቀሳቀስ የሞከረውን የአገዛዙን ኃይል ሙትና ቆስለኛውን እየጎተተ እንዲሄድ አድርገውታል። የአማራ አጽመ ርስቶች ጉዳይ የመታጊያ አጀንዳው መሆኑን የገለጸው አፋብሃ በላይ እዝ ከሌሎች ኢትዮጵያውያን ጋር መስራት እንደሚገባ አሳሰበ። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ የጉባኤ መቋጫውን አስመልክቶ የአቋም መግለጫ አውጥተዋል። በላይ ዘለቀ እዝ መስከረም 23 እስከ ጥቅምት 7 2018 ዓ ም ዓመታዊ የስራ አስፈጻሚ ጉባኤውን አድርገዋል። ይህን አስመልክቶም መግለጫ አውጥተዋል። ጉባኤው ቀጠናችን ላይ የሚገኙትን አስቸጋሪ ሰንሰለታማ ተራሮችንና ቁልቁለቱን በማቆራረጥ ከ20 ቀናት በላይ ጉዞን በጠላት መካከል አቆራርጠን የመከርንበት አቅጣጫዎችን ያስቀመጥንበት፣ የጋራ መገናዘቦችን የፈጠርንበት፣ ትልልቅ ውሳኔዎችን ያሳለፍንበት ታሪካዊ ጉባኤ ነው ሲሉ ገልጸዋል። የዚህ ታሪካዊ ጉባኤ መሪ ቃል በድርጅታዊ ማዕከላዊነት የህልውና ትግላችንን አላማ እናሳካለን የሚል ሲሆን ድርጅታዊ ማዕከላዊነት አሁን ላይ ያለውን የተበታተነ ኃይል የተበታተነ ሀሳብ፣ የተበታተነ አደረጃጀትን በአማራነት እሴት አንድም በአማራነት አስተሳሰብና በመታገያ ዳችን አይለወጤ ነገረ ጉዳይ አማካኝነት የሚከናወን ቁልፍ እሳቤ ነው በሚልም ገልጸዋል። ድርጅታዊ ማዕከላዊነት ተቋማዊ መርህና አሰራር ከላይ ወደታች በአንጻሩ በድርጅት ጥላ ስር የሚገኙ አህዶች፣ ግለሰቦች ከታች ወደ ላይ የሚያከናውኗቸው የሰመሩ ተግባቦቶች እንዲፈጠሩ ጉልህ ሚና ይጫወታል ሲልም አብራርተዋል። በጥቅሉ የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ በጉባኤው መቋጫ ላይ ሶስት የአቋም መግለጫዎች በማውጣት ጉባኤውን ማጠናቀቁን በመግለጫው አሳውቀዋል በመንግስትነት ጭምብል የሚነግደው ይህ ወንጀለኛ ስርዓት በአጭር ጊዜ እንዲወገድ የአማራ ፋኖ ብሔራዊ ኃይል ማዕከላዊነትን ጠብቀን የትግል መንገዳችንን ስልታዊነት አድርገን ለመታገል ያለንን ጽኑ አቋም እንገልጻለን ብለዋል። የህልውና ትግላችንን የገጠመው የኃይል እጥረት ሳይሆን ያለንን ሰፊ ኃይል በአንድ አስተባብሮና አቀናጅቶ ጠላት ላይ አለመተባበር እንደሆነ የታመነ ጉዳይ ነው። ማሸነፊያ መንገዳችን የህዝብን እንባ ማበሻ ማህረባችን፣ የተደበቀም የተገለጠም የጠላት አሰራርና እቅድን ማርከሻ ፍኖ ፍላጎታችን በህልውና ትግላችን ስም በህዝብ ላይ የሚቀልዱ ባለግል ፍላጎት አጋጅ ሌባ ዘራፊና ተላላኪ ባንዳዎች ማጣሪያ ወንፊታችን አንድነት ብቻ ነው። ይህንን ቅዱስ ተግባር ለማከናወን ቁጭ ብሎ እውነትን፣ እውቀትን፣ ፍጹም መተማመንን ማዕከል አድርጎ መነጋገር መቻል እንደሆነ በጽኑ እናምናለን። ለዚህ ተግባራዊ ስራ ደግሞ የበላይ ዘለቀ እዝ እስከ መጨረሻው ድረስ ተጉዞ የማሸነፊያ ቁልፍ የሆነው አንድነት እንዲመጣ ያለንን ጽኑ አቋም እንገልጻለን ብለዋል። በውስጥ የአገሪቱ ሁሉን አቀፍ ቀውስ እንዲስተካከል ኃይል በውጭ ቀጠናዊ ቀውስ እንዲስተካከል ቀውስ ጠማቂውን በተባበረ ክንድ ማስወገድ ቁልፉ ተግባራችን ነው ሲል አብራርተዋል። በተመሳሳይ አፋ ባሃ ማዕከላዊ ኮማንድ አባልና የበላይ እዝ ወታደራዊ አዛዥና ምክትል ሰብሳቢ የአርበኛ ሳሙኤል ባለድል መልእክት አስተላልፈዋል። የአፋ ባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ የመጀመሪያ ዙር ድርጅታዊ ጉባኤውን ለ14 ቀናት የወሰደ ጥልቅ ግምገማና ውይይት በማድረግ የጎንደርንም ሆነ የአማራን አንድነት በተመለከተ እንዲሁም የአማራን ወሰንና ርስት ዘላቂ ጥቅም በጥ ጠበቀ መልኩ ከሌሎች ኢትዮጵያውያን ጋር መስራት እንደሚገባም ጥልቅ ውይይት መደረጉን አርበኛው ገልጿል። በዚህም የአማራን አጽመ ርስቶች በተመለከተ አንዱ የመታገያ አጀንዳቸው መሆኑን በማስቀመጥ አጠቃላይ ትግሉን ድርጅት መር በሆነ ትግል የነበሩ ተግዳሮቶቹን በጥልቅ ግምገማ በገምገም መጨረሱን አንስቷል። በዋነኝነት ድርጅታችን ድርጅታችን እንዲሁም አፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ እንደ ድርጅት ግልጽ የሆነ አቋም ያስቀምጠበት አማራዊ አንድነትን በተመለከተ ምን ጊዜም የማያዳግም የመዳኛ መንገዳችን እንደሆነ ድርጅታችን አስቀምጧል። ከዚሁም መንገድ ይህን በግብፅ ካይሮ ለቀናት ቆይታ ያደረጉት ኢሳያስ የኢትዮጵያ የብሔር ችግር ቀጠናውን እያመሰ ነው አሉ። የኤርትራው ፕሬዚዳንት ኢሳያስ አፈወርቂና ልኡካቸው ለአምስት ቀናት የፈጀውንና አመርቂ ሲል መንግስታቸው የገለጸውን የግብፅ የስራ ጉብኝታቸውን አጠናቀው ትናንት ከሰዓት በኋላ ወደ አገራቸው መመለሳቸው ተገልጿል። ፕሬዚዳንት ኢሳያስ በቆይታቸው ከግብፅ አቻቸው ፕሬዚዳንት አብዱልፈታህ አልሲሲ ጋር ሰፊ ውይይት አድርገዋል። ውይይቱ በሁለቱ አገራት መካከል ያለውን የጓደኝነትና የትብብር ግንኙነት ማጠናከር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 ተገብነቶችን ለማክሸፍ በጋራ ሊሰሩ እንደሚገባ አጽንኦት ሰጥተዋል። አድማጭ ተመልካቾቻችን፣ የሰዓቱ የሮሃ ቴቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።